ሊስትም ለምን አጠራት ነው እጅ ማነስ ማለት። ቤቲም ለምን አጠራት? ትምጣላት፣ ያተ እንዴት እንዳደረገቻት ደስ ይበላት። እስኪ ጥራት። በቃ እሺ። ሰዎች ሁሉንም ነገር እንትን ምን ከነሱ ጋር ተራራቃለች እንዴ? አሁንማ በቃ አትፍረድ። አንተ ላይ ያልፈረድ ማለት ላይ ንፍረድ። እ ነገርኛ ማለት ላይ ንፍረድ። እሺ፣ ተረጋግጣችሁ ምንድን ነው የምንሰማ። ቤቲን እንዴት እንደመረጥካት ልትነግረን ነው? እኔ እኮ ከሐዋሳ እዚህ ድረስ የመጣው ጽናት እንዳግመኛ ስትሰብራት ለማየት አይደለም አለበት አንዴ የተረጋግታችሁ ብትሰሙ ይሁን። ትሰማኛለህ? ኪሮቤ እኔ አንተን ካሁን በኋላ ምንም አይነት ነገር መስማት አልፈልግም፣ ማዳመጥ አልፈልግም። ለምን ለውሳኔ ትቸኩላለህ? እንደውም ጽናትን ከዚህ ቤት ለማስወጣት የዘገየን ይመስለኛል። አንዴ ብቻ ተረጋግታችሁ ምንድነ ምን ሰማ ነው ምንድን ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የጽናት ድራማ ተከታታዮች በሙሉ እንደምን አላችሁ እንዲሁም የቻናል ተከታታዮች በሙሉ ሰላም ብያለሁ ባላችሁበት በአለም ዳርቻ ለምትገኙት በሙሉ ዛሬ ጽናት ድራማ በክፍል አርባ ስድስት እነሆ መተናል በባለፈው ክፍል እንግዲህ እንደተመለከትነው ጽናትዬ እንግዲህ መጠጥ መጠጣት አለብኝ መጠጥ ቦታ ውሰደ ስትል ነበር ናሆምን ያጠናቀቅ ነው ማለት ነው። ዛሬ በክፍል አርባ ስድስት ምሩ ወደ ኪችን ትሄዳለች። ኪችን ሄዳ አንድነት ጽናት እሳ ብላ ስጠይቃት አንድነት እንግዲህ ጽናትን እንዳላየቻ ትናገራለች ማለት ነው። እናም አንድነት ፊቷ ፈገግ ብሎ ድስቶቿ ምናምን ደራድራለች። እንዴ ምንድን ነው ድስቶች እንደራድረሻ ልሳ እንግዳ አለብን እንዴ? ስትልም እንግዲህ ምሩ እየጠየቀቻት፣ አይ የሆነ ፕሮግራም አለ ብሏል ኪራ በማለት እንግዲህ አንድነትም ለምሩ መልስ ሰጠቻት ማለት ነው። ምን አይነት ፕሮግራም እነት የት ሊመጡ ነው እንዴ? በማለት ጥያቄውን ጠይቀች። እሱን አላቅም በማለት እንግዲህ ስትመልስላት ነበረ። በመቀጠል ምርዬ እንግዲህ ጽና ስትመጣ ቀስቅሽኝ ብላት ከኪችን ልትወጣ ስትል ኪራ እንግዲህ ቀለበት ምናምን ነገር እያለ ነው ስትላትም ነበረ። የምን ቀለበት ባክሽን! ይሄማ ውሸት ነው ሊሆን አይችልም በማለት እንግዲህ ምሩም መለስ ስትል ወደ ኪችን ልጄ ይሙት ቀለበት ምናምን ብሏል። ያው ወረኛ አትበይኝ እንጂ ስትላትም ነበረ። እና ልጄ ሙት ልጅ አለሽ እንዴ አለቻት። አይ የእህት ልጅ አልቻል። የእህትሽ ልጅ ሳይሆን ግን የራስሽ ልጅ እንዳለሽ ነው የሚያስታውቅብኝ ስትላትም ነበረ። ምሩ በዛ መሀል አንዳንድ ነገሮች አውሩ ስለ ልጆች እንግዲህ። አንድነትም እኔ የሰው ቤት ሰራተኛ ነኝ፣ ምኑን ታድዬ ነበር ልጅ ቢኖረኝማ። ነገር ግን አላደለኝም እኮ ለዛ፣ ምክንያቱም ሳንቲም ሳባርር ሳንቲም ሳሳድድ በሰው ቤት ብዙ ጊዜን አቃጠልኩኝ ስትልም ነበረ። ምሩም እንግዲህ ያው እኛ ኮ ልጅን ማምጣት የምንችለው ኮ የሆነ ቢያንስ እኛ እየኖርን ያለው ነው ህይወት፣ ልጃችን መድገም የለበትም ስትላትም እንግዲህ ጥሩ የሆነ ምክርም ስትመክራት ነበረ። ነገር ግን በቃ የሌላቸውም ወልደው ልጆቻቸውን በጥሩ ሁኔታ የሚያሳድጉ ሰዎች እንዳሉም እንግዲህ አንድነትም ስትናገር ሆነ፣ ለሁሉም አይሳካም ስትላት ነበረ። ብዙ ጊዜ ልጅ በድሉ ይደግ ይባል ነበረ። ነገር ግን ይህን አልስማማበትም፣ ምክንያቱም ልጅ ከኔ በተሻለ ሁኔታ እንዳድግ ወይንም ጥሩ የሆነ እንክብካቤ አግኝቶ የተሻለ ህይወት እንዲኖር ነው የምፈልገው ያኔ ነው ብቁ ሰውን ልጅ ለማምጣት ልጣደፍ ወይንም ልጓጓ የምችለው ስትላትም ነበረ። ምሩ ማለት ነው ለአንድነት በእንደዛ እንዳለ ሳናስበው እኮ ክርክር ውስጥ ገባን በማለት እንግዲህ ምሩዬ በቃ ወደ ሳሎን ተመለሰች። ከዛም እነ ጽናትን ስጠብቃቸው ነበረ። ጽናት በሌላ በኩል እንግዲህ ናሆምን መጠጥ ቤት ካሉት ስርከ ብላ እንግዲህ ስትጨቀጭቀው ነበር፣ እና ናሆም እንግዲህ ናሆም ሲጠሩት አቤት፣ ሲያዙስ ደግሞ ወዴት ነው እና በጣም መልካም እና ትሁት የሆነ ሰው ነው፣ እና ከጎናቸው የሚቆም ምርጥ ጓደኛ ነው። ናሁን ማለት እንደፈረደበት እንግዲህ ጽናትን መጠጥ ቤት ዙሮ የፈለገችውን መጠጥ እንግዲህ እስክትሰክር ድረስ አስጎነጫት ማለት ነው። በመቀጠል እንግዲህ የሰው ሰው ወድጄ ያውም የተውሶ እያለች እንግዲህ ስታንጎራጎርም ነበረ ጽናትዬ። በስካር መንፈስ ያም እንግዲህ አላንሳት ብሎ ናሁም አረባክሽን እያላትም ነበር። ያ አላንሳት ብሎ እንግዲህ እንደውም ቁማ እንግዲህ የአለም እያለች እንግዲህ እኔ በሰው ቤት ተቀጥሬ እሰራ ነበረ፣ በአሰሬም ተደፈርኩኝ፣ ጸነስኩኝም በአስር ፍቅረኛ ደግሞ መርዝ አስጎንጭታኝ እንግዲህ ልጄን ገደለችብኝ ብላም ስትናገር ነበረ። አሁን በጣም ተሸማቀቀ፣ በጣም ተናደደ። ያው ማለት እሷንም ላለመጉዳት በማለት ቢናደድም እያደረገች ያለው ነገር አንገት የሚያስደፋ ቢሆንም፣ በቃ የጓደኛህን ጉድ ስለነገርኩብህ ደበረህ አይደለ? ምናምን ነገር እያለች እንግዲህ ጽናትየም ስታወራ ነበረ ማለት ነው፣ በስካር መንፈስ ብትሆንም ማለት ነው። በዛ መሀል እንግዲህ ኪራ ስልክ ይደውላል ነናሁም ናሁም ኪራን ለማውራት ጽናትን ለዚህ ነገር የዳረጋት እሱ ነው በማለት ብዙም ደስታ ማልሰጠውም በጣም ተናዶበት ነበረ። አንተ ለጽናት ብታስብ ኖሮ እዚህ ደረጃ እንድትደርስ ባላደረስካት ሲለውም ነበረ። ስልኩንም ዘጋ። ከዛ እቤት ይዛት እንዳትመጣ እያለህ ነው አደለ? ስትለውም ነበረ ናሁምን። አረ በፍጹም አንቺ እንዳሰብሽው አደለም፣ እሱ ለአንቺ አስቦ እየደወለ የትምች ብሎ እየጠየቀኝ ነው ሲልም ነበረ። በእንደዛ እንዳለ እንግዲህ ኪራ ወደነናሁም መጠጥ ቤት ሄደ ማለት ነው። እዛም ቁጭ ብለው ሁለ ነገሩ ናየ ሀ መጣህ እንዴ ምናም እና የተለሽ ጽናት ምናምን ነገር ሲላትም ነበረ። ለምንስ መጣህ እያሉ ተናደውበትም ነበረ። በዛ መሀል ግን ምክንያቱም እንግዲህ ኪራ ምን እንዳሰበ እነሱ አላወቁም። ና እኔ የምመጣው ምን ለመሆን ነው በማለት እንግዲህ ጽናት ዬም አልፈልግም ስትለውም ነበረ። በዛ መሀል ግን ናሁም አያት እንግዲ ደስተኛ ነክ እዚህ ደረጃ እንድትደርስ እንግዲህ ያደረግካት ያ በአንተ ምክንያት ነው። አንተ ነክ እዚህ ደረጃ ያደረስካት በማለት እንግዲህ ናሁም ኪራን አጥብቆ ሲቆጣውም ነበረ። ግን ናሁምም ያሰበውንም ያለመውንም ነገር ምንም ነገር መናገር አልፈለገም ነበር፣ ዝም ነበረ። አቤት ትግስቱ በጣም ነው የሚገርመው፣ ኪራ ማለት ነው። እናም እንደምንም ብለው እንግዲህ ናሁም፣ ጽናት እኔ ቤት ነው የምታድረው ሲለውም ነበር። ምን ማለት ነው በማለት እንግዲህ በኃይለ ቃል ኪራም ሲጠይቀው ነበረ። እኔ ቤት ነው የምታድረው። ምን ታደርግልሃለች? ህጻናት ሲለውም ነበር። አዎ ምን ሰራልካለሁ? ምን ላደርግ ነው? የሚሄደው አንተም ዛው ሚስትን አቅፈህ ተኛ ስትለውም ነበረ። ጽናት እዬ ማለት ነው። በእንደዛ እንዳለ ጽናት እንግዲህ ጽናት እንደገፍ ደጎ ማርገው እንግዲህ ወደ ቤት ይዘዋት ሄዱ። ምሮም ስጠብቃቸው ነበር። ሶፋ ላይ ቁጭ ብላ ምን አድርጋችኋት ነው እንደዚህ ጨርቅ አርጋችሁ ያመጣችዋት? ስትልም ነበረ። በጽናት ሁኔታ በጣም አዝና ነበር። ምንድን ነው እየተካሄደ ያለው? ምን ሆናችሁ ነበር? ስትልም ነበር። አንቺ ዝም ብለሽ ቤት ተቀምጠሽ ተኚ፣ የሚፈጠረው የሚደረገውን ነገር ምንም አታውቂም ማለት ነው። ኪራ ለቤቲ ቀለበት አስርልሻለሁ አላት በማለት እንግዲህ ሲነግራል ነበር። ምን ማለት ነው ስትልም ነበረ ምሩ ማለት ነው። በእንደዛ እንዳለ እንግዲህ ብዙ ነገር ኪራን ጭቅጭቅ አደረጉት። ናሆምን ምሩ በጣም ተጣሉት ማለት ነው። በቃ ጽናት እንደውም ከዚህ በኋላ እዚህ ቤት መቆየት የለባትም፣ ስህተት ነው እንደውም እስከ ዛሬ አንተ ቤት በመቆየቷ፣ በማለት እንግዲህ ሲፋጩ ቆዩ። ጽናትዬ ግን ተኝታ ነበረ። በእንደዛ እንዳለ እንግዲህ ከአቅሙ በላይ ሲሆንበት ኪራ በራሱ መንገድ እንግዲህ ቤት የምታስገድድበትን መንገድ ነገራቸው። እንዲሁም ደግሞ በአንድነት ምክንያት ነገሩ እንደተፈጸመ አንድነትን በራሱ መንገድ አፋጦ እውነታውን ስላወቀባት አንድነትም ከሱ ጎን እንደቆመች ኪራም ደግሞ ከአንድነት ቆም ከአንድነት ጎን እንግዲህ ተመካክረው ሁለቱም ተስማምተው ለእውነት ቆመው እንግዲህ የኪራን ፍቅር ለማዳን እንግዲህ ጥሩ ነገር አድርገዋል ማለት ነው። የሆነውን ነገር ሁሉ እያንዳንዱ ነገራቸው ማለት ነው። ኪራ በጣም ተገረሙ። ከዛም እንግዲህ ጽናትዬን ወስደውም አስተኛት ማለት ነው። ኪራ መኝታ ቤት በእንደዛ እንዳለ እንግዲህ በመሀልም እንግዲህ አንድነትና ኪራ ሲመሰጋገኑ ነበር። እኔንም እኮ ትልቅ የህሊን ይህን አረፍ ተሰጠኸኝ በማለት ኪራን እንዶ በጣም ስታመሰግነው ነበር አንድነት ማለት ነው። በእንደዛ እንዳለ እንግዲህ ኪራ አንድነትን ሁሉ ነገር አዘገጃጀሽ ወይ ብሎ ሲጠይቃት ነበር። አዎ ሁሉ ነገር አዘገጃጀሁ ጨረስኩኝ። በቃ ልብስ ሽን ልበሽ ምናምን ነገር ሲላትም ነበረ። አይ በቃ ልብስ ይኮኑ ጽሁ ነው በቃ ሻሽሽን አስተካኪ ሲላትም ነበረ ኪራ ማለት ነው። ጽናትን ሂዶ ቀሰቀሳት። ሲቀሰቅሳት ጽናትን እንግዲህ ጽናት ማታ ፕሮግራም ክን በቃ ሰክሬ አበረ አበላሸሁ ባህደለ በጣም ይቅርታ በማለት እንግዲህ ስጠይቀውም ነበረ እሱም እንግዲህ በተለሳ ለሰ ድምፅ እንግዲህ ሲያወራት ነበረ። እና ምን ላገዘህ ምን ልርዳ ስትለውም ነበር። አይ እኔ እንኳን ምንም አልፈልግም እርዳታሽን፣ ይልቁንስ አንድነትን ብታግዣት ሲላትም ነበረ። በሚሆነው እና በሚፈጠረው ነገር በጣም አስተዋይናትና ስትጠራጠርም ነበረ ፅናት ማለት ነው። በንደዛ እንዳለ እንግዲህ ሁሉን ነገር ምንም ነገር ጽናት ባላወቀችበት መንገድ ሁሉ ነገር ተስተካክሎ ቤቲን ሰርፕራይዝ እንደሚያደርግ አድርጎ ነገር ግን ጽናትን ሰርፕራይዝ አደረጋት። ማለት ነው ጽናትም እውነቱን አወቀች፣ ቤቲም አበደች። በጣም ማለት ነው እንትላም እንግዲህ አንድነትም ደግሞ እውነታውን ሁሉንም እያንዳንዱን ነገር ተናገረች ማለት ነው ለነሱ በእንደዛ እንዳለ እንግዲህ ቤቲ አበባ ሁሉ ነገር ዲኮር ተሰርቶ ቤትዬ ለእኔ ነው ቀለበት የሚደረግልኝ ብላ ጽናትንም እንግዲህ ስትረብሻት ነበረ። እውነት በቃ በጣም የእውነት አድርጋው ነበረ ማለት ነው ቤቲ። በስተመጨረሻ ግን እውነቱ ለጽናት ተገለጠላት። ያደረገቻቸውን ነገር በሙሉ አንድነት ምን አይነት ችግርተኛ እንደሆነች፣ ከቤቲ ጋር እንዴት እንደተገናኘች፣ ወደዚህ ቤት እንዴት እንደመጣች ያለውን ነገር ሁሉ ተናገረች ማለት ነው። ጽናት እኔም እኮ በፊት እኮ እኔም እኮ ግምቱ ነበረ በሆነ ነገር እንደምታስፈራራህ እኮ እኔም ገምቼ ነበረ፣ በማለት እንግዲህ ጽናትም ስትናገር ነበረ ማለት ነው። በእንደዛ እንዳለ እንግዲህ አንድነት ሁሉን ነገር ስለተናገረች አንድነት ሁሉን ነገር ስለተናገረች እንግዲህ ቤቲ፣ አንቺ ውሻ እዛው እጎዳና ቦታሽ ነው የምመልስሽ፣ እያለች እንግዲህ አንድነትን ለመማታት ስትነሳ ጽናት በጥፊ አጠናበረቻት በደንብ አድርጋ፣ ኪራን ስላስገደለችው፣ ልጇን ስለገደለችባት፣ ፍቅራቸውን ስላመሰቃቀለችባቸው እንግዲህ እየቆጠረች በጥፊ ጠፈጠፈቻት ማለት ነው። በእንደዛ እንዳለ እንግዲህ ቤቲም እኔ ከምን አንሳለሁ? ኪራን ለማፍቀር ምን ጎደለኝ? ምንድን ነው ያነሰኝ? እኔ ሰው አይደለሁኝም እንዴ በማለት ምሩ እኔ እኮ ጤነኛ ነኝ፣ አንቺ እንኳን ቢያንስ በሽተኛ ነሽ። እኔ ግን ለኪራ በምንድን ነው የማንሰው በማለት ስቅስቅ ብላም ስታለቅስም ነበረ። የዛሬው ድራማ የክፍል አርባ ስድስት በዚህ ላይ ተጠናቋል። ውድና የተከበራችሁ ቤተሰብ ይህንን ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ክፍል አርባ ስድስት በዚህ ሁኔታ ተጠናቋል ማለት ነው። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ባይ ባይ በቀጣይ እስክንገናኝ ድረስ።